የሩሲያና ዩክሬን ጦርነት ከተጀመረ 1126 ቀናትን አስቆጥሯል። ሞስኮና ኬቭ ልዑካን ወደ ሳውዲ አረቢያ አቅንተው በአሜሪካ አደራዳሪነት ተወያይተዋል። ከሰሞኑ የኃይል መሠረተ ልማት ላይ ጥቃት ላለመፈጸም ሀገራቱ ተስማምተዋል። ሩሲያ ከኃይል መሠረተ ልማት ጥቃት ብትታቀብም ዩክሬን ላይ የምትፈጽመው ድብደባ ግን አልቆምም። ከትላንት በስቲያ ሩሲያ በዩክሬኗ ከተማ ሱሚ በፈጸመችው ጥቃት ከ100 በላይ ሰላማዊ ዜጎች ላይ ጉዳት የደረሰ ሲሆን ከእነዚህ ውስጥ ደግሞ 23ቱ ታዳጊዎች ናቸው። ሞስኮ ከወታደራዊ ጥቃት ባትታቀብም በጥቁር ባህር የተኩስ አቁም ለማድረግ ከኬቭ ጋር ከስምምነት ላይ ደርሳለች። አገራቱ የባህር ላይ ውጊያን ለማስቆም የተስማሙት በአሜሪካ አደራዳሪነት ውይይት ካደረጉ ከሶስት ቀናት በኋላ ነው። የጥቁር ባህሩን ስምምነት የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ ትክክለኛ እርምጃ ሲሉ አሞካሽተውታል። ተገቢ ውይይቶች ነበሩ፣ ትክክለኛ ውሳኔዎችና ትክክለኛ እርምጃዎች። ከዚህ በኋላ ለዘላቂ ሰላም ተግባራዊነት ማንም ዩክሬንን ሊወቅስ አይችልም። ተግባራዊ ስለመሆኑ ለመናገር ግን ጊዜው ገና ነው። ሀገራቱ ከዚህ በፊት በኃይል መሰረተ ልማት ላይ ጥቃት ላልመፈጸም ለደረሱት ስምምነት አፈጻጸም እንደሚሰሩ ነው ቃል የገቡት። የጥቁር ባህር የተኩስ አቁም ተግባራዊ እንዲሆን በምግብና በማዳበሪያ ንግድ ላይ የተጣሉብን ማዕቀቦች መነሳት አለባቸው የሚል ቅድመ ሁኔታ የሩሲያ ባለሥልጣናት አስቀምጠዋል። በጥቁር ባህር ላይ የተደረገው ስምምነት ለሩሲያ መጣኔ ሀብት ያለው ፋይዳ የላቀ ሲሆን የአገሪቱ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ለስምምነቱ ትግበራ አሜሪካ ትዕዛዝ መስጠት ይኖርባታል ሲሉ ተደምጠዋል። የጥቁር ባህሩ ስምምነት እውን እንዲሆን አሜሪካ ትዕዛዝ መስጠት ይኖርባታል። ስምምነቱ የሩሲያ የምግብና የማዳበሪያዎች ወደ ውጭ እንዲላኩ እድል ይፈጥራል። ሞስኮ እንደምታምነው ይህ እውን የሚሆነው ዋሽንግተን እንዲተገበር ትዕዛዝ ስታስተላልፍ ነው። ዋሽንግተን፣ ሞስኮና ኪየቭ የጥቁር ባህር የተኩስ አቁም ስምምነት ላይ መድረሳቸውን ብታስታውቅም ትግበራው መቼውን እንደሚሆን ግን ያለችው ነገር የለም። ሩሲያ ወደ ዓለም ገበያ እንድትመለስ አሜሪካ ድጋፍ ለማድረግ መዘጋጀቷ ግን ዘሌንስኪን አላስደስትም። ይልቁንም ሞስኮ የገባችውን ቃል ካፈረሰች ተጨማሪ ማዕቀብ እንዲጣልባትና ለኬፍ ደግሞ ተጨማሪ ወታደራዊ እርዳታ እንዲደረግ ነው ፍላጎታቸው። ሩሲያና ዩክሬን ውጊያ ለማቆም የተስማሙበት ጥቁር ባህር በአውሮፓና በእስያ መካከል የሚገኝ ሲሆን ሩሲያ፣ ዩክሬን፣ ቱርክ ሮማንያ ጆርጂያና ቡልጋሪያ አዋሳኝ የውሃ ክልል ነው። ከጥቁር ባህር ውጊያና ከኃይል መሠረተ ልማት ጥቃት ለመታቀብ ሩሲያ ብትስማማም፣ ዩክሬን ግን ትላንት በሞስኮ በ139 ድሮኖችና ሌላ የባለስቲክ ሚሳይል ጥቃት ተፈጽሞብኛል የሚል ስሞታ አሰምታለች። በሌላ በኩል ደግሞ ዩክሬን በኩርስክ በወታደራዊ መሠረተ ልማቶች ላይ ፈጸምኩት የአየር ድብደባ 30 የሩሲያን ወታደሮች ገድያለሁ ብላለች። ሩሲያ ግን ለጊዜው በጉዳዩ ላይ ያለችው ነገር የለም። ወደ ዋሽንግተን ያቀኑት የኤስቶኒያ ላቲቪያና ሉቲኒያ የውጭ ጉዳይ ሚኒስትሮች ከአሜሪካኖቻቸው ማርኮ ሩቢዮ ጋር ተወያይተዋል። የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል የሆኑት ሶስቱ የባልቲክ ሀገራት አሜሪካ በዩክሬን ላይ እያሳደረች ያለው ጫና እንዳሳሰባቸው ቢገልጹም፣ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ግን ሩሲያን የሚኮንን አንድም ሀሳብ በውይይቱ ላይ ሲሰነዝሩ አልተደመጡም። የእሷ የነበረው አሁን ግን በሩሲያ ቁጥጥር ስር የሚገኘው በአውሮፓ ትልቁ የኒኩሌር ኃይል ጣቢያ ዛፖሪዛዚያ ጉዳይ ዩክሬንን በእጅጉ ያስጨንቃታል። የሩሲያ የውጭ ጉዳይ ሚኒስትር መስሪያ ቤት ትላንት ይፋ ባደረገው መግለጫ የኒኩሌር ኃይል ጣቢያው በዩክሬንም ሆነ በሌላ ሀገር እጅ የሚገባበት ሁኔታ አይኖርም የሚል ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕም ይህን የኒኩሌር ኃይል ጣቢያ በእጃቸው ለማስገባት ይሻሉ። ዘገባው የኤፍፒ ነው።